አማን ይስጥልኝ። እንደምን አመሽታችኋል። ከኢትዮጵያ ብሮካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዤ ቀርቤያለሁ መሰለ ግብሮት ነኝ። በቅድሚያ ማበት ዜናዎች ኢትዮጵያና ግብጽ አፍሪካን በመሰረተ ልማት ዝርጋታ ለማስተሳሰር የሚያስችሉ ስራዎች እንደሚሰሩ አስታወቁ። በሶማሊያ በቅርቡ የሚካሄደው ምርጫ ሰላማዊ ሆነ እንዲጠናቀቅ ኢጋድ የበኩሉን ድርሻ እንደሚወጣ ተጠቆመ። አብራችን ቆዩ። ኢትዮጵያና ግብጽ አፍሪካን በመሰረተ ልማት ዝርጋታ ለማሳሰር የሚያስችሉ ስራዎች እንደሚሰሩ አስታወቁ። ሀገራቱ ባለም አቀፍ መድረኮች በጋራ ስለሚኖራቸው ሚናም ተዋይተዋል። ቡርቱካን ሀረጋወይን ከሩዋንዳ ኪጋሊ ተጨማሪ ዘገባ አላት። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የግብፁ ፕሬዚደንት አብዱል ፈታህ አልሲሲ የመንግስትና የህዝብ ግንኙነታቸውን ለማጠናከር በሚያስችሏቸው መንገዶች ላይ ተወያይተዋል። አምባሳደር ብርሃነ ገብረ ክርስቶስ የጠቅላይ ሚኒስትሩ ልዩ መልእክተኛ እንደተናገሩት ኢትዮጵያና ግብጽ በመሰረተ ልማት ዘርፍ አፍሪካን ለማስተሳሰር በሚችሉባቸው መንገዶች ውይይት አካሂደዋል። አፍሪካን ማስተሳሰር ላይ በመሰረተ ልማት ማስተሳሰር ላይ ከፍተኛ ሚና እንዳለው በመገንዘብ ሶስታችን ሀገሮች በዚህ ላይ መስራት እንዳለብን፣ በተለይ ደግሞ ግብፅና ኢትዮጵያ በዚህ ላይ መስራት እንዳለብን ተነጋግረዋል። ሶስታችንም ኢትዮጵያ፣ ሱዳንና ግብፅ መፈጸም ያለብን ነገሮች ከዚህ በፊት የተስማማንባቸው ጉዳዮች ስላሉ እነሱን ተግባራዊ ማድረግና በመሰረተ ልማት መተሳሰር እንዳለብን ተግባብተዋል። የህዳሴ ግድብን በተመለከተም የኤክስፐርቶች ቡድን ጥናት እንዲያካሂድ የደረሱበትን ስምምነት ለማቀላጠፍ ጠቅላይ ሚኒስትር ኃይለማርያም እና ፕሬዚደንት አልሲሲ መግባባት ላይ ደርሰዋል። የግድቡን እንደምታ በሱዳንና በግብጽ ጥናት እንዲያደርጉ የተመረጡ ኩባንያዎች ስላሉ የዛን አሰራርና እሱን ቶሎ ማቀላጠፍ አስፈላጊነቱ ሁለቱም ተግባብተውበታል። ይህ ራሱ በጣም ጥሩ ነው። ምክንያቱም በሁለቱም ሀገሮች መካከል መተማመን እና የጠበቀ ዝምድናን ስለሚፈጥር፣ በዚህ ላይ ሙሉ መግባባት ደርሰዋል። ከዚህም ሌላ ኢትዮጵያና ግብጽ በዓለም አቀፍ መድረኮች በተለይም በተባበሩ መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጋራ የአፍሪካ ጉዳዮች ላይ ስለሚኖራቸው ሚና መወያየታቸውን አምባሳደር ብርሃን አብራርተዋል። ኢትዮጵያ የጸጥታው ምክር ቤት የተባበሩት መንግስታት የጸጥታው ምክር ቤት አባል ትሆናለች። ግብፅም የዚሁ አባል ነች። ስለዚህ ለአንድ ዓመት አብረው ስለሚሰሩ በዚህ አንድ አመት ሁለቱም ሀገሮች የአፍሪቃን ሰላም እና የአፍሪቃን ደህንነትን በሚመለከት በጋራ መስራት እንዳለባቸው ተግባብተዋል። ጠቅላይ ሚኒስትር ኃይለ ማርያም እና ፕሬዚደንት አልሲሲ በጸጥታ ጉዳዮችም አገሮቻቸው ተቀራርበው መስራት እንደሚኖርባቸው ተወያይተዋል። በአለማችንም ይሁን በአካባቢያችን የሚፈጠሩ ያሉ የጸጥታ ችግሮች ሁለታችን ሀገሮችም የሚነኩና ሁለታችን ሀገሮችን የሚመለከቱ ስለሆኑ ሁለቱ ሀገሮች በጠበቀ መንገድ መስራት እንዳለባቸው እና መተባበር እንዳለባቸው ተግባብተዋል። ይህንንም ለማድረግ የሚያስችሉ መንገዶችንም መመሪያዎችን ሰጥተዋል። አምባሳደር ብርሃን እንዳሉት የሁለቱ መሪዎች ውይይት ውጤታማ ነበርም። የአሜሪካ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቀረቡ። ኢትዮጵያና አሜሪካ ግንኙነታቸውን የበለጠ ሊያጠናክሩ በሚችሉባቸው ጉዳዮች ላይም ተወያይተዋል። አሁንም ብርቱካን አረጋዊ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሩዋንዳ በተካሄደው 27ተኛው የመሪዎች ጉባኤ ከተካፈለውና ና በአሜሪካ ዓለም አቀፍ የልማት ድርጅት ዋና ዳይሬክተር ጌል ስሚዝ የተመራው የልኡካን ቡድን ጋር በኪጋሌ ተወያይተዋል። አምባሳደር ብርሃነ ገብረ ክርስቶስ የጠቅላይ ሚኒስትሩ ልዩ መልእክተኛ እንዳብራሩት ውይይቱ ያተኮረው የሁለቱን ሀገራት ግንኙነት ማጠናከር በሚቻልበትና በአካባቢያዊ ጉዳዮች ነው። የሁለትዮሽ ግንኙነት በኢትዮጵያና በዩናይትድ ስቴትስ በአሜሪካ መካከል ያለውን ግንኙነት የሚመለከት ነው። ይህ ግንኙነት ጠንካራ ግንኙነት ነው። ይህ ግንኙነት በሁሉም መልክ በኢኮኖሚ ትብብር፣ በፖለቲካው መስክ፣ በዲፕሎማቲክ መስክ እና በጸጥታ ጉዳዮች አካባቢ ጉዳዮች እና ዓለም ጉዳዮች በተለይ የአካባቢያችን ጉዳዮች እና የአፍሪካ ጉዳዮች የሚመለከት ጠንካራ ትብብር አለ። ይህን ትብብር የሚመለከት እንዴት ወደፊቱ ማጠናከር እንደሚቻል ውይይቶች ተካሂደዋል። የኢትዮጵያና የአሜሪካ ጠንካራ ግንኙነት በኢኮኖሚ ትብብር የበለጠ ለማስተሳሰር እና በጸጥታ ጉዳዮችም ተቀራርቦ ለመስራት መግባባት ላይ ደርሰዋል። የኢትዮጵያን የኢኮኖሚ እድገት ለማፋጠን አሜሪካውያን ባለሀብቶች ወደ ኢትዮጵያ ገብተው እንዲሰሩ የኢትዮጵያ መንግስት ፍላጎት ነው፣ የአሜሪካ መንግስትም ድጋፍ እንደሚያደርግ መግለጹን አምባሳደር ብርሃን አስረድተዋል። የአሜሪካ ኩባንያዎች እና ሌሎች የሚሳተፉበትን መንገድ የሚመለከት እንደዚሁም ከሚገነባው ያለ የኢንዱስትሪያል ፓርክ የኢንዱስትሪ ፓርኮች ጋር ተያይዞ የአሜሪካ ኩባንያዎችን ተሳትፎ እና የአሜሪካ ገበያን መጠቀም አስፈላጊነት ውይይት ተካሂዶበታል። በዚህ ላይ ሙሉ መግባባት ነበር። ሙሉ ድጋፍም እንደሚሰጡ መግባባት የተደረሰበት ውይይት ነበር። ሰላምና ጸጥታን በተመለከተም የአፍሪካ ቀንድም በተለይም የደቡብ ሱዳንን ጉዳይ አንስተው ተወያይተዋል። ኢትዮጵያ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በኩል ችግሩ እንዲፈታ የምታደርገውን ጥረት እንድታጠናከር የልኡካን ቡድኑ ጠይቋል። የአፍሪካ ቀንድ ሰላም የሚመለከት ውይይት ተካሂደዋል። የሀሳብ ልውጦች ተካሂደዋል። እንደዚሁም በደቡብ ሱዳን ጉዳይ ላይ የሀሳብ ልውጦች ተካሂደዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሩዋንዳ ኪጋሊ ተመልሰው ዛሬ ከቀትር በኋላ የጀርመን አፍሪካ ቢዝነስ ማህበር ፕሬዚደንት ዶክተር ስቴፋን ሊበርግን በጽህፈት ቤታቸው ተቀብለው አነጋግረዋል። በዚህ ወቅት የጀርመን ባለሀብቶች በኢትዮጵያ ዩኒቨርስቲ የማድረግ ፍላጎት እንዳላቸው የጀርመን አፍሪካ ቢዝነስ ማህበር ፕሬዚደንት ተናግረዋል። ዶክተር ስቴፈን እንዳሉት በርካታ የጀርመን ኩባንያዎች በኢትዮጵያ በግብርና በመሰረተ ልማትና በኮንስትራክሽን ዘርፎች የመሰማራት ፍላጎት አላቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ሙሉ በሙሉ የራሳቸውን ካፒታል ይዘው ለሚመጡ ባለሀብቶች መንግስት አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። ባለሀብቶቹ ኢትዮጵያ ከግብርና ወደ ኢንዱስትሪ መር ኢኮኖሚ የምታደርገው መዋቅራዊ ሽግግር የሚያግዙ ዘርፎች ላይ ትኩረት ማድረግ እንደሚገባቸው የተናገሩት በተለይ ባለሀብቶቹ በኃይል ዘርፍ እንዲሰማሩ ጠቅላይ ሚኒስትሩ ጠይቀዋል። የጀርመን አፍሪካ ቢዝነስ ማህበር ከ650 በላይ የጀርመን ኩባንያዎችን በአባልነት የያዘ ነው። ዘገባው የሪፖርተራችን ፌበን ተሾመ ነው። በሶማሊያ በቅርቡ የሚካሄደው ምርጫ ሰላማዊ ሆኖ እንዲጠናቀቅ ኢጋድ የበኩሉን ድርሻ እንደሚወጣ የኢጋድ አባል ሀገራት የፓርላማ ህብረት ስራ አስፈጻሚዎች ምክር ቤትና የህዝብ ተወካዮች ምክር ቤት አፈጉባኤቱ አባዱላ ገመዳገት ተናገሩ። ህብረቱ የደቡብ ሱዳን ግጭት በሰላማዊ መንገድ እንዲፈታ የሚከታተል ቡድን እንደሚልክ አስታውቀዋል። ሰለሞን ጸጋ የኢጋድ አባል ሀገራት የፓርላማ ህብረት ሰባተኛ የአፈጉባኤዎች መደበኛ ስብሰባ ለሁለት ቀናት ነው የመከረው። ህብረቱ ከተወያየባቸው ቀጠናዊ ጉዳዮች በሶማሊያ የሚካሄደው ምርጫ አንዱ ነው። ምርጫው ሰላማዊ ሆኖ እንዲጠናቀቅ ህብረቱ የተጠናከረ ድጋፍ እንደሚያደርግ የኢጋድ አባል ሀገራት የፓርላማ ህብረት ስራ አስፈጻሚዎች ምክር ቤት ፕሬዝዳንትና የፌዴሪ የህዝብ ተወካዮች ምክር ቤት አፈጉባኤ አቶ አባዱላ ገመዳ ተናግረዋል። ምርጫው በሰላማዊ መንገድ እንድጠናቀቅ የሶማሊያ ፌዴራላዊ መንግስት እንዲመሰረትና ሰላማዊ ሶማሊያ በአካባቢያችን እንድትኖር አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ይሄ ድጋፍ ይቀጥላል ማለት ነው። በደቡብ ሱዳን እንደ አዲስ የተቀሰቀሰው ግጭት በሰላማዊ መንገድ እንዲፈታ ህብረቱ ሂደቱን የሚከታተል ቡድን እንደሚልክም አቶ አባዱላ ገመዳ ገልጸዋል። ይሄ ልዑካን ቡድን አስፈጻሚው የሚሰራ እየሰራ ያለውንና እየሰጠ ያለውን ድጋፍ ለመደገፍ እና በተለይ ደግሞ የደቡብ ሱዳን ፓርላማ ተገቢው ሚና እንዲጫወት ያለውን ድጋፍ ለማበርከት ይህንኑ ማድረግ እንደሚገባ ተዋይ ተወስኗል። የሴቶችን ተሳትፎ ለማሳደግ የሚያስችል ኮሚቴ እንደሚዋቀር የገለጹት ደግሞ የኡጋንዳ ፓርላማ አፈጉባኤ ርብቃ እርብቃ ካዳጋ ናቸው። አፈጉባኤዋ ይህንን ማድረግ ያስፈለገው ሴቶች የአመራር አቅማቸው እንዲጎለበት ለማስቻል ነው ብለዋል። ይህ አህጉር በርካታ ሴቶች አሉት። ማንኛውም የምናከናውነው መርሃግብር ሴቶችን ያሳተፈ መሆን አለበት። ስለዚህ የኢጋድ አባል ሀገራት የፓርላማ ህብረት የሴቶችን ትስስር የሚመለከት ኮሚቴ እንዲዋቀር መወሰኑ በሴቶች መካከል የልምድ ልውውጥ እንዲኖርና የሴቶችን አቅም ለመገንባት ያስችላል። የተለያዩ ሀገራት የፓርላማ ተወካዮችና አፈጉባኤዎች በኢትዮጵያ ፓርላማ ያሉ ምርጥ ተሞክሮዎችን በየሀገሮቻቸው ለማስፋት መዘጋጀታቸውን ገልጸዋል። በደቡብ ሱዳን ብሔራዊ ምክር ቤት የኢጋድ የፓርላማ ህብረት ሰርክል ሰብሳቢ ዶክተር አህመድ ሳባህ አስተያየቱን ከሰጡት መካከል ይጠቀሳሉ። ከተለያዩ ብሔረሰቦች የመጡ ህዝቦች እንዴት በጋራ ላንድ አገር እድገት መስራት እንዳለባቸውና ብዝሃነትን በአግባቡ በማስተናገድ በኩል የኢትዮጵያ ፓርላማ ምርጥ ተሞክሮ በመሆኑ እንማርበታለን። ጉባኤው ሽብርተኝነትን መዋጋት አየር ንብረት ለውጥና በቀጠናው ሰላምና መረጋጋት ላይ ያተኮረ ባለ 12 ነጥብ የውሳኔ ሀሳብ በማስተላለፍ ተጠናቋል። የኢትዮጵያና የአውስትራሊያ የህዝብ ለህዝብ ትስስር ለማሳደግ በትኩረት እየተሰራ መሆኑን የፌዴሬሽን ምክር ቤት ገለጸ። የአውስትራሊያ የፓርላማ ልዑካን ቡድን ከፌዴሬሽን ምክር ቤት አፈ ጉባኤ ጋር ስለ ሁለቱ ሀገራት ግንኙነት የተመለከተ ውይይት አካሂደዋል። አማረ ተመስገን የኢትዮጵያና የአውስትራሊያ የሁለትዮሽ ዲፕሎማሲያዊ ግንኙነት በርካታ እድሜን ያስቆጠረ ነው። ከቅርብ ጊዜ ወዲህ ደግሞ ይህንን ግንኙነት ወደ ህዝብ ለህዝብ ትስስር ከፍ ለማድረግ በርካታ ስራዎች እየተሰሩ ነው። የአውስትራሊያ የፓርላማ ልዑካድ ቡድንም ወደ ኢትዮጵያ በመምጣት ከፌዴሬሽን ምክር ቤት አፈ ጉባኤ ጋር በዚሁ ዙሪያ ላይ ምክክር አካሂዷል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ከአውስትራሊያ መንግስት ጋር የነበረው ትስስር ወደ ህዝብ ለህዝብና ወደ በርካታ ዘርፎች ለማሳደግ እቅድ ተይዟል። በዲፕሎማቲክ ዓለም ያለው ግንኙነት በአምባሳደሮች ብቻ የሚካሄድ ሳይሆን ከዚያም አልፎ በኢንቨስትመንት፣ በኢኮኖሚ፣ ዓለም አቀፍ ስጋት የሆነው ሽብርተኝነት አለ፣ እሱን በመዋጋት የመሳሰሉ ነገሮች ከፍተኛ መደጋገፍ መፍጠር አለባቸው። ከዚህ ጋር ተያይዞ እንግዲህ እነዚህን ስራዎች ለመስራት እና የተጠናከረ ግንኙነት ለመፍጠር ከተወሰዱት እርምጃዎች አንዱ የፓርላማዎች አብዛኛው የአውስትራሊያ ነዋሪ የቡና ተጠቃሚ ነው ያሉት አፈ ጉባኤው ኢትዮጵያ ከቡና ጀምሮ በርካታ የግብርና ምርቶቿን ታስተዋውቃለች፣ የኢንቨስትመንት ዕድልም ታመቻቻለች ብለዋል። የአውስትራሊያ ፓርላማ አፈ ጉባኤ ሚስተር ብሩስ አትኪንሰን በበኩላቸው ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት ያላት ተሰሚነት አውስትራሊያ ከኢትዮጵያ ጋር በጸረ ሽብር ትግሉ አብራ ለመስራት ተመራጭ መሆኗን ገልጸዋል። experiencing ኢትዮጵያ በአፍሪካ ህብረት በተባበሩት መንግስታትና በጸጥታው ምክር ቤት ካላት ተሰሚነት አንጻር ሽብርተኝነትም በመዋጋት ላይ ግንባር ቀደም ናት። አውስትራሊያ ደግሞ ከኢትዮጵያ ጋር በሽብርተኝነት ዙሪያ አብራ ለመስራት ፍላጎት አላት። ኢትዮጵያ ካላት ሰላም እና ጸጥታ አኳያም አውስትራሊያ በርካታ ኢንቨስትመንት ፕሮጀክቶችን ለማካሄድ እቅዱ አላት ብለዋል። የአውስትራሊያ የልዑካን ቡድን ከኢትዮጵያ የፌዴሬሽን ምክር ቤት ተግባርና ስልጣን በርካታ ልምዶችን እንደምትወስድ ገልጸዋል። የሉካም ቡድኑ በኢትዮጵያ የተለያዩ አካባቢዎች ተዘዋውሮ ጉብኝት ያካሂዳል ተብሏል። ኢትዮጵያና ሱዳን የሁለትዮሽ ግንኙነታቸውን አጠናክረው እንደሚቀጥሉ የተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሽታዬ ምናለ ገለጹ። የኢትዮጵያና የሱዳን የሴት ፓርላማ ቡድን ውይይት አድርገዋል። ሰለሞን ጸጋዬ የሱዳን ፓርላማ የሴቶች ልኡካን ቡድን ከኢትዮጵያ ሴቶች የፓርላማ ኮከስ አባላት ጋር በተለያዩ ዘርፎች የልምድ ልውውጥ አድርጓል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤና የፓርላማ ሴቶች ኮከስ አባላት ሰብሳቢ ወይዘሮ ሽታዬ ምናለ በደህንነትና ጸጥታ ጉዳዮች ረገድ ሁለቱ ሀገራት በትብብር እየሰሩ መሆናቸውን ገልጸዋል። የልምድ ልውውጥ መደረጉም የሴቶችን ሁለንተናዊ አቅምን በማጎልበት የሁለቱን ሀገራት ግንኙነት ትስስር ያጠናክራል ብለዋል። ምክትል አፈ ጉባኤዋ ለሱዳን ልኡክ የኢትዮጵያ የፓርላማ አባላትን አመራረጥና አደረጃጀት አስረድተዋል። እኛ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አለን። የህዝብ ተወካዮች ምክር ቤት አባላት በህዝቡ በቀጥታ የሚመረጡ ሲሆኑ፣ የፌዴሬሽን ምክር ቤት አባላት ደግሞ የኢትዮጵያን ብሄር ብሄረሰቦችን ይወክላሉ። የሚመረጡትም በየክልል ምክር ቤቶች ነው። ምክር ቤቶቹ የየራሳቸው ቋሚ ኮሚቴዎች አሏቸው። ቡድኑ በጤና በትምህርትና በፖለቲካ ጉዳይ ዙሪያ ተወያይቷል። የኢትዮጵያ ሴቶች ኮከስ አባላት በፖለቲካው ረገድ እንቅስቃሴያቸው የጎላ መሆኑን የጠቀሰው የሱዳን የልኡካን ቡድን ከዚህም ልምድ መቅሰሙን ገልጿል። ይህም መንግስት ለሴቶች ልዩ ትኩረት ሰጥቶ ለመስራቱ ማሳያ ነው ብለዋል። ኢትዮጵያ በቀጣዮቹ አምስት ዓመታት ከሰባት ቢሊዮን ብር በላይ በማውጣት ተግባራዊ የምታደርገው የስታትስቲክስ ስትራቴጂ ልማት እቅድ ጸደቀ። የብሔራዊ ስታትስቲክስ ምክር ቤት ጉባኤ ተካሂዷል።

ዓለም መረጃን መሰረት በማድረግ ለመበልጸግ እየተጋች ባለችበት በአሁኑ ወቅት ሀገራት የመረጃ አሰባሰብና አቀራረባቸውን ከብሔራዊ እቅዶቻቸው ጋር አስተሳስሯቸዋል። ኢትዮጵያን በዚህ ረገድ በተለይ ባለፉት አምስት ዓመታት የስታስቲክስ ስትራቴጂን ቀርጻ ተግብራለች። የብሔራዊ ስታስቲክስ ምክር ቤት ጉባኤም መረጃ በሀገራዊ እድገቱ ላይ እየተጫወተ ያለውን ሚና ይበልጥ ማሳደግ በሚቻልበት መንገድ ላይ መክሯል። በሚኒስትር ማዕረግ የፕላን ኮሚሽን ኮሚሽነር ዶክተር ይናገር ደሴም ሀገሪቱ የተገበረችው የስታስቲክስ ስትራቴጂ በግዙፍ ፕሮጀክቶች ኃይሎች በማህበራዊና ኢኮኖሚያዊ ተቋማት በእድገትና ትራንስፎርሜሽን እቅዱ የተመዘገቡ ለውጦችና ጉድለቶችን በማመላከት በቀጣይ ተሞክሮን ያስተላለፈ ነው ብሏል። መጀመሪያ የእድገትና ትራንስፎርሜሽን እቅድ አፈጻጸም አኳያ ለቀጣዩ ለሁለተኛው ወይም አሁን ለጀመር ነው ተግባራዊ እያደረግን ላለነው ለሁለተኛ እድገትና ትራንስፎርሜሽን እቅድ እንደአንድ መነሻ ሆኖ አገልግሏል። ስለዚህ የመጀመሪያ እድገትና ትራንስፎርሜሽን እቅድ አፈጻጸም መረጃዎቻችን ለሁለተኛ እድገትና ትራንስፎርሜሽን እቅድ ለእቅድ ዝግጅቱም ሆነ ለትግበራው ጥቅም ላይ እየዋሉ ነው ያሉት። ኢትዮጵያ በቀጣዮቹ አምስት ዓመታት ተግባራዊ የምታደርገው የስትራቴጂክ እቅድን በምክር ቤቱ ጸድቋል። በዚህም መሰረት ለስትራቴጂው ትግበራ ከሰባት ቢሊየን ብር በላይ ተመድቧል። ሀገሪቱ በስትራቴጂክ እቅድ ዘመኑ የምታከናውናቸው የሕዝብና ቤት ቆጠራ፣ የግብርናና ሌሎችም ዘርፎች የመረጃ ጥንቅሮች ዋነኛ የትኩረት አቅጣጫዎችም ይሆናሉ። መረጃዎችን ከማሰባሰብ ባለፈ ብሔራዊ ደህንነትን ባስጠበቀ መልኩ ማደራጀት ቀጣይ ስራም ይሆናል ይላሉ። ዶክተር ይናገርም ካለ መረጃ ኦልሞስት ብዙ ነገር ማድረግ አይቻልም። ስለዚህ መረጃ እንሰበስባለን። መረጃው በአግባቡ ዳታ ባንክ ሊኖረው ይገባል። ያ ዳታ ባንክ በአግባቡ ሰኪር መደረግ አለበት። ከዚህ አኳያ በዚህ ደረጃ ምንሰራቸው በርካታ ስራዎች ይኖራሉ። በሀገር አቀፍ ደረጃ ያሉ ተቋማት የመረጃ አሰባሰብ አያያዝና ትናትን ጉድለት ያለበት እንደሆነ የገመገመው ጉባኤው በቀጣይነት ክፍተቱን ለመሙላት የማዕከላዊ ስታትስቲክስ ኤጀንሲ አቅምን ማጉልበት እንደሚያሻም ጠቁሟል። አንደኛ መረጃው ጥራቱ ከፍ ያለ ወይም ሀይ ኳሊቲ የምንለው፣ ሁለተኛ ወቅታዊነት ያለው ለዚህ ደግሞ ዘመናዊ ቴክኖሎጂን ተጠቅሞ መረጃ መሰብሰብ መረጃን በቀላሉ ቪዚብል ሆኖ እንዲታይ በቀላሉ ለተጠቃሚ በሚገባ ሁኔታ የማቅረብ በብሔራዊ ስታስቲክስ ምክር ቤት ጉባኤ የፌዴራልና ክልል ተቋማት ተሳታፊዎችም ሆኗል። አገሪቱ ባለፉት ዓመታት በዘርፉ ያከናወነቻቸውን ተግባራት የሚያሳይ ኤግዚቢሽንም ተጎብኝቷል። በፍትህ ዘርፍ ከህብረተሰቡ የሚነሱ የመልካም አስተዳደር ጥያቄዎችን በአፋጣኝ ለመፍታት የተለያዩ ተግባራት እያከናወነ እንደሚገኝ የኦሮሚያ ክልል ጠቅላይ ፍርድ ቤት አስታወቀም። ጠቅላይ ፍርድ ቤቱ የ2008 በጀት የስራ አፈጻጸም እቅድ ሪፖርቱንና የ2009 የስራ እቅዱን ለጨፌ ኦሮሚያ አቅርበዋል። የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዚደንት አቶ አዲሱ ቀበኔሳ ለጨፌው ሪፖርቱን ባቀረቡበት ወቅት ፍርድ ቤቶች አሰራራቸውን ዘመናዊ ለማድረግና የፍትህ ሪፎርምን ለመተግበር ከታቀደው ዘንድሮ 532 ሺ ጉዳዮች ለ4840 ውሳኔ መሰጠቱን ተናግረዋል። ከስምንት ዩኒቨርሲቲዎች ጋርም ስምምነት በመፈራረም ነፃ የህግ አገልግሎት በክልሉ የተለያዩ አካባቢዎች እንዲሰጥ መደረጉን አቶ አዲሱ ተናግረዋል። የክልሉ የዳኞች አስተደርግ ጉባኤ የሥነምግባር ችግር ባስተተዋለባቸው 1 ዳኞች ላይ ከስራ የማሰናበት ውሳኔን ጨፌው በሙሉ ድምፅ አጽድቀውታል። ጨፌው ቀረበለትን የፍርድ ቤቱን የስራ እና የቀጣይ በጀት ዓመት የስራ እቅድ ላይ ከተዋየ በኋላ በሙሉ ድምፅ አጽድቀውታል። ዘገባው የሪፖርተራችን ሙባረክ መሐመድ ነው።